እንግዲህ ወደ ሸገር ሄዳ አብርሽን አግኝተዋለች እንደዛውም ደግሞ በቃ ከሩ ተጋገና ታወሪ ነገር አለ ስላት እንግዲህ አይኔ ሷ ማግኘት አልፈልግም የመጣውት ላንተ ነው እያለች ነው እንግዲህ የሆነ ነገር ለሱ እንዳላት እና የሆነ ያልጨረሰ የሆነ ሁነት እንዳላት ነው የሚያስታውቀውና እና ያው ከተገናኘን ቆይተናል እያሉ ሌላ ደግሞ ምንድነሱ ከዚህ ፊት እንደተገናኙ ነበር ሲያወሩ የነበረ ብቻም ልዩታ ጋር የሆነ ነገር እንዳለ ያስታውቃል። እሱ ጨረሰ የሚለው እሷ ያልጨረሰችው ነገር አለ ማለት ነው። እነዚም ደግሞ ሄለን ላይ ትላንትና እሱ ከምር ልዩታ ከምር ጤነኛማ አትመስልኝም፣ ሪሪ ጤነኛ ስንስልኛችል እች። እንዴ፣ እንዴት ነው ሰው የሳን ፎቶ ምታላት የሳን ፎቶ አሰርታ ምናምን ይዳምጣል። ይሄን ያህል ምን አርጋት ነው ሄደን ምን ስብት አረጋት ነው ምን ስብት ሰማ ወይም ብታይ ነው እንደዚህ የጠመለቻት። እኔ ሄለን እኔ ታዘነች፣ ምክንያቱም በቃ የመጨረሻ ውሳኔዋ ወሰነች። ካሁን በኋላ አጠገቤ እንዳትደርስ አለችው። እና ከምር አንዳንዴ አንዳንድ ሰዎች ትግስቱ ነው የሚያስጨርሱት። እና እንግዲህ ትናንትና ነፂና አብርሸ እንግዲህ እዛ ሲጠማጠሙ ንበራ ምንድንሩ ታ የሚሰማት ሰው ካሷ ጋር እንደዚህ የሆነ ምን እሱ የመጀመሪያው አይደለም፣ ከሴቶች ጋር እንደዚህ መሆኑ ወይም እንደዚህ ማሽቃበጡ ወይም መተቃቀፉ ወይም መታሳሰቱ አዲስ አይደለም። ሮታ ምን እሱ አይማማ እንግዲህ በትዳር ደስተኛ ነህ እንዴ ያልነበርነት ዜና ቆጅ ደግሞ እነዚ ይኔ ጠንበጠ ሌሌ ቆንዱ ደግሞ እኩል ናቸው። እና ያ እንግዲህ ሰሞን ስታለቅሰ የነበረዋለች ወደ ሸገር ሄዳ የሴቶቹን አርበኛ አገኘች እንግዲህ እና የሰው አወራር በቃ ምንም እንዳለ በሱ በኩል ምንም እንዳለ እንደጨረሰ ነው። እሷ ግን ያልጨረሰችው ነገር እንዳለ ነው የሚያሳየው። ነገር ግን ደግሞ ብዙዎቹ ሩታ ምንድን ነው የሚሰማት እንደዛ ስትሆኑ ምናምን ምን የሚሉ አለ። ይሄ እኮ ምን ሰማት ምን ሰማት ያው ሷ እውነት ነው ብላ አልተቀበለችው። እውነቱ ብላ ሳልተቀበለች መሰለኝ ከሩታ ጋር እንዲገናኝ ራሱ የተፈለገው እና ያው እንደምንም ሆነ ምንም ሆነ፣ ድራማ እየተሰራ ነው። በደንብ በትወናው እንግዲህ እየተተወነ ነውና ባትሻው ባትሻወዱ ሰው ባትሰዳደቡ። ያው ሰሞን ደግሞ ፍቅር ላይ ተነሳችኋል ነው። ፍቅር ላይ ምን ተጣላችሁ? አላቀምና ምስኪን ልጅ እንግዲህ ይዛችኋታል። ሰሞን ደግሞ ሰሞኑ ማለት ነው። ምን ታደርጋችሁ ሰው እንዴ ምን ታደርጋችሁ? ፈልጋችሁ ነው